ሉሊት ባንቴሮ ይዟት ወደ ቤት ሲመጣ በር እያንኳኳል። ቀድሞ ፊት ለፊት የተገኘው ባንቴሮን ነበረ። እናም ዴብ በሩን ሲከፍት ባንቴሮን ፊት ለፊት ያገኘዋል። ግራ ተጋብቶ ዝም ብሎ ቁሞ ማየት ጀመረ። አቃለው ዴብ ይኸው ሲል ባንቴሮ ከየት መጣከ? እንዴት ዓይኔና ልታዩ ቻልክ? ይለዋል ባንቴሮን። አይ ይኸው ከኋላ አለች ሙሽራዋ፣ ይልና ሉሊትን ያስገባታል። ምን እኮ አንተ ባንቴሮ ሲለው፣ አዎ እኔ ነኝ። እየፈለከውን ማድረግ ትችላለህ፣ ዴብ። አውቃለሁ ብዙ ነገር አጥፍቻለሁ፣ ብዙ ነገር አድርጌያለሁ። ምናልባት ዛሬ ላይ እኔን ላታምነኝና ላትተረከት ትችላለህ። ግን ደግሞ ይኸው እውነታው ይሄ ነው። እንደፈለግ ማድረግ ትችላለህ። ብዙ ነገር አድርግ ያለሁ ብዙ ነገር እንዳጠፋው ብዙ ስህተቶችን ሰርቻለሁ። ስለዚህ ጥሩ ነገር ታስብልኛለህ ማለት አደለም ዴብ ሲለው እሱ በጣም ተናዶ ስለነበረ ዴብ አንገቱን ይይዘዋል። ባንቴሮና አንገቱን ሲይዘው ሉሊት ወንድም አለም፣ ይኸው እኔ እኮ መጥቻ አለሁኝ እኔ እኮ አለው እኔን አታይኝም እንዴ? እኔ ካጠገብህ አለሁኝ እኮ ባክሱን ልቀቀው ትለዋለች ይኸውልህ ወንድም አለም ባንቴሮ ባይኖር ኑሮ እኮ ባይደርስ ሊ ኖሮ ዛሬ እኔን እዚህ አታገኘኝም ነበረ። ስለዚህ ባንቴሮ ከኔ ላይ ምን የሚያጠፋው ጥፋት የለም ትለዋለች። እሱም ዘወሪልና የለቁንስ አንድ ነገር ልንገርህ ዴብ አቃለሁ። አዎ ብዙ ነገር አድርጌያለሁ፣ ባንተ ላይ ብዙ ነገሮችን አድርጌያለሁ፣ ተኩሻለሁም፣ ብዙም ነገሮች አድርጌያለሁ፣ ይሄ ነው የማይባል ነገር ግን ደግሞ አሁን እኔ የምልህ ፍቅርህን እንድታጣጥም ነው ይለዋል። እሺ፣ አዎ ልክ ነህ እሱስ፣ ይልና ዴብም ሉሊትን የናፈቃትን እህቱን እቅፍ አድርጎ ሉሊት እዬ እንኳ እንድናመጣሽ ይላታል። ግን የተፈጠረው ችግር እንዴት እንደሆነ ለመናገር ሲጀመር ሮዛ እያየች ነበረ። እናም በዛን ሰዓት ነበረ በዛን ሰዓት ነበረ ነበር ሮዛ ዱላ ይዛ መታ። እነሱ እያወሩ እያለ ከኋላ መታ ጭንቅላቱን ባንቴሮ ስትል ምክንያቱም እሱ ለመናገር ለዴብ ሊነግረው እንዴት እንደሆነ ሴራውን ማን እንደወሰዳት እንዴት እንደሄደች ለመናገር ለዴብ ወስኖ ነበረ። በዛን መሀል ነበር ሚስጥሯ እንዳይወጣባት መታ ከጀርባ በትልቅ አጻና ጭንቅላቱን ትመታዋለች። በዛን ሰዓት ባንቴሮ ራሱን መቋቋም ሲያቀቅተው ይወድቃል። ሲወድቅም የተቀበለው ድንጋይ ነበረ። እናም ጭንቅላቱ በጣም ተጎርቶ ስለነበር ደም ይፈሰዋል። በዛን ሰዓት ሉሊትና ዴቭ በጣም ይደናገጡና ይዘው እንደምንም ብሎ አንስተው ወደ ሆስፒታል ወስደው ካሳከሙትና ጭንቅላቱን ከታሰረ በኋላ ወደ ቤት ይዘውት ይመጣሉ። በዛን ሰዓት ሮዛ በጣም ደስተኛ ነበረች። ምክንያቱም ሚስጥሬ ሳይወጣ እንደዚህ እሱን ማድረጌ ደስ ብሎኛል እያለች እነሱ ግን ሁለቱ ሲሄዱ እሷ ተከትላቸኋል ሄድጅም ነበረ ሁለቱ አሳክመው ይዘውት መጥተው እቤት ውስጥ ለሁለት ዴብ እና ሉሊት ወደ ሶፋ ላይ ሲያደርጉት ሁለቱም ቆይኔ እኔ የትኛውን መልካም ስራዬ ነው ዴብ አንተ እንደዚህ የምታደርግልኝ ትለዋለች ችግር የለውም አሁን አንተ ስለታምሊክ ምንም ነገር ማለት አልፈልግም በቃ ባንቴሮ ምንም ነገር አትበል አይዞህ እሺ እያለ ይደጋግፈዋል። በዛን ሰዓት ባንቴሮ በጣም ይቅርታ ዴብ፣ እኔ በአንተ ላይ ብዙ ነገሮችን ለማድረግ ውስ አድርግ ያለሁ ተኮስኩኝ፣ አንተን ለመግደል አንተን ብዙ ነገር ለማድረግ ሌላው ይቅርና ሉሊትንም ላይ ብዙ ነገር አድርሻለሁኝ። ይሄ ይህን ያህል ይቅር የማይባል በደል ፈጽም ይባሃለሁ። አንተ ግን አሁን ለእኔ መልካም ነገር እያደረግ ነው። እንዴት ግን ዴብ ቻልክበት ሲለው አሁን እንደዚህ አይነት ነገር መናገር የምትናገርበት ጊዜ አይደለም። አሁን ዝም በል ይለዋል። በዛን መሀል ሉሊትም በጣም ተደናግጣ ስለነበረ እኔን እኮ ከዚህ እንድመጣ ህይወቴ እንዲተርፍ ያደረከኝ አንተነህ በጣም ነው የማመሰግነው። ለማንኛውም አሁን ሉሊት ተንከባከቢው፣ ሽ ምግብ ስጭው፣ ምግብ ይላትና እሱ ይወጣል። ግን አንድ ነገር ልንገርህ ዴብ ሲለው አቤት፣ ባንቴሮ ምንድን ነው ብሎ ዘወር ሲል አሁኑኑ ለፖሊስ ደውለ እባክህን እጅ ልስጥና ከፈለጉ እንደፈለጉ ያደርጉኝ ይለዋል በፍጹም እንደዚህ መሆን የለበትም አንተ የትም አትሄድም ከዚህ በኋላ በቃ እንደውም እኔ መድረስ ነበረብኝ ስላልደረስኩልህ በጣም ይቅርታ ይለዋል አይ ምንም ችግር የለውም ያው ነገሩ ሁሉ በኋላ ይገለጽ የለ እስከሚገለጽ ነው ይልና እንደምንም ብሎ ሰው እያለ በቃ እሺ መጣሁ ይለውና ወጥቶ ይሄዳል በዛን ሰዓት ሉሊት ምግብ ታመጣና ምግብ እያጎረተችው እያለ ቆይ ግን፣ ምን ባደርግልሽ ነው? አንቺ ግን እንደዚህ የከፋሽ ምን ሆነች ነው? በጣም ከፍቶሻለ ሲላት፣ አይ ባንቴሮ፣ ደህና ነኛ አልከፋኝም። ትለዋለች ። አይ ጥሩም አይደለሽም በጣም ተከፍተሻል፣ ታስታውቂ ያለሽ እኮ ሉሊት ሲላት፣ አይ በፍጹም ምንም፣ እኔ ደህና ነኝ ነኝ ትለውና ምግቡን ካበላችሁ በኋላ አይዞህ እሺ፣ የሚያስፈልግህን ነገር ጠይቀኝ ትለውና አጽናንታው ወደ ውስጥ ሄዳለች። በዛን ማሊያችን ሲስተም ተጠቅማ ሮዛ ትመጣና ወደ ሳሎን ሶፋ ላይ ቁጭ ብሎ ያለ እያለ ለማስተካከል ስትል እንዳትነኪኝ ይላታል። ምክንያቱም እሷ ለመጉዳት አሁንም ወደ ኋላ አላለችም። እየወልሽ አንድ ነገር ልንገርሽ ይላታል ዴብ ነግሯታል። ከዚህ በኋላ ምናልባት ባንቴሮ ወደ ድሮ ጤንነቱ ለመመለስ ጊዜ ይፈጅበት ይሆናል። ጭንቅላቱን ወደ ኋላ ሲወድቅ ጭንቅላቱ ተጎድቷል። እናም የወደፊት ማስታወስም ብዙ ላይችል ይችላል። እናም ደግሞ ቶሎ ቁሙ ላይሄድም ይችላል። ይህንም ብለውኛል ዶክተሮቹ። እናም እንክብካቤ ያስፈልገዋል ይላታል። እናም በዛ ሲላት ደንግጣ ዝም ነበር ያቸው። ቆይ ሰምተሽኛል ግን የነገርኩሽን? ሲላት ዴብ አዎ ሰምቻለሁ ትለውና እሱም ጥሏት ይሄዳል። እሷም ያንን ሲስተም ተጠቅማ እሱን ለመጉዳት ወደ ሳሎን መታ ትራስ ስታስተካክለት በፍጹም እንዳትነኪኝ ሮዛ፣ እንዳትቀርቢኝ ይላታል። እንዳትነኪኝ ሲላት ይጮሃል። ሲጮህ ግን ገና እገልሃለሁኝ ታያለህ፣ ቁመክ